ዛሬ ደግሞ አረቦቹ በልተን እንምታ እንሞት የሮሞዳን መጨረሻ ቀን እንብላ እንሞት እንብላ እንብላ እንብላ አሉ እና ሰላም አለኩም ወራህመቱላሂ ወበረካቱ እንድም ክርስቲያን ገኖች ሰላም ሰላም ብያለሁ እንደምን አላችሁ ሰላም ናችሁ ደናናችሁ እኔ ጋር ሁሉ ሰላም ነው አልহামዱሊላህ በያላችሁበት ቦታ ሰላማችሁ ብዙ ትትርፍርፍ ይበልልኝ እያልኩኝ ዛሬም በአዲስ ቪዲዮ ከች ብዬ እላችኋለሁ ማለት ነው። ዛሬ ሴትዮዋ ስራ ቦታ ሆና ደወለችልኝና ብዙ ብዙ ብዙ ብዙ ተቡሌ ሴሪ እና ዛሬ የረሙዳን ማያያዣ አፍላል እናደርግ ነው አለችኝ ማለት ነው። ያው ዝግጅት ሊያረጉ እናትዮ ቤትና ብዙ አይነት ሰላጣ ስሪ አለችኝ። ይው እዚጋ ተቡሌ ነው የምሰራው ማለት ነው። ጥቤ በከል በጫው አርጌ ለአስር ደቂቃ ለሀያ ደቂቃ እንደዛ ዘፍሲፌው ምናምን በከል አርጌ አጥቢ አውጥችዋለሁ ማለት ነው። እዚህ ጋ መቅዶንስ ነው ማለት ነው። እዚህ ጋ ደግሞ ሎሚ አለኝ እንደምታዩ ኪያር አለኝ፣ ቲማቲም አለኝ። በነገራችን ላይ ተቡሌ ብቻ አይደለም ለምሰራው ሌላም ብዙ አይነት ሰላጣ ነው የምሰራው። ይሄ እዚህ ጋ እንደምታዩት ሞ አለባት አለኝ ደግሞ ማለት ነው። እነዚህን ባለፈው ቪዲዮ ሰርቼ ያሳይቻችሁ ነበር። ለጥፋዋለሁኝ። ሰላጣ ሩሲያ ብዬ በሞኮሮኒ ምናምን ሰርቼ አይታችሁታል ማለት ነው። ግን ለዛሬ ተቡሌው ነው እንዳሳያችሁ ያፈለግኩኝ። እዚህ ጋር ደግሞ ይሄ አለኝ ማለት ነው። ይሄ ይሄ በነገራችን ላይ ሁሌም ሲሙን ይጠፋኛል። ዘፍዝፍ ያዘጋጅቸዋለሁ። ይሄ ይሄ አሁን ኬክ የሚሰራበታል ብዙ ጊዜ ተቡሌ ላይ የሚገባው ማለት ነው። ይሄ ሙጀደራ የሚመስል ነው ደቃቁ ነው ማለት ነው። ሁሌም ነው ሲሞ የሚጠፋብኝ። አሁን ራሱ ቅርብ ጊዜ ሲሙን አስታብሼው ነበር፣ ግን መልሶ ጠፋብኝ ማለት ነው እና ሳስታውሰው ነግራችኋለሁኝ ማለት ነው። እና እስሚድ አዎ እስሚድ ነው የሚባለው ማለት ነው። አስታውስኩት ስሚድ ነው የሚባለው። ባለፈው ራሴ የሆነ ቪዲዮ ሰርቼ እና ከእንትን ሀሪሳ ምናምን ሰርቼ ፖስቼ ነበር እና በለቀቁት ቪዲዮ ላይ ስሙን ጠፍቶብኝ ነበር እና ወረቀቱን ነበር ዝም ብዬ ሳሳያቸው ነበረው። ግን እስሚድ ነው የሚባለው ማለት ነው ይሄ ሲንጭ ነው የሚመስለው። በጣም ቀጫጭን ነው። ለተንቡሌ ምናምን ኬክም ብዙ ጊዜ ኬክም ይሰራበታል ማለት ነው። እንደዚህ ዘፍዝፌው ብዙ ሰዓት አቆየዋለሁ ማለት ነው። ስሜት ነው እና ይህንን ከታትፌ ሁሉንም ነገር አዘጋጃጅቼ ሁሉንም ጨርሼ መጣለሁ ማለት ነው። ውዶቼ ቪዲዮን እስከ መጨረሻ ተከታተሉኝ ማለት ነው። ላይክ፣ ሰብስክራይብ፣ ሼር ኮሜንትም አድርጉልኝ ማለት ነው። እስከ መጨረሻ ተከታተሉን። ሁሉንም አዘጋጅቼ ተመልሼ መጣለሁ ማለት ነው። ውዶች ይሄው እንደዚህ በደንብ ማስይል መጥቻለሁ ማለት ነው። በኋላ ላይ ደግሞ አሁን እንደዚህ ነው፣ ይሄው ነው። በኋላ ላይ ነው ዲኮር ምናምን ይቃ ላይ አርጌ ዲኮር ማድረግ ላይ በኋላ ላይ ደግሞ ማለሽ አሳያችኋለሁ ማለት ነው። አሁን ልንወጣ ነው እየሰራቻለሁ እኔ ደግሞ ባለፈው ስለሳየዋችሁ ነው ያላሳየዋችሁ ሲሰራው ባለ ባለፈው አይታችኋል ማለት ነው። በቃ ተካይ ብለ ያለውን ነገር ምቀልጽላችሁ ይሆናል ማለት ነው። እስከዛ አብራችሁን ቆዩ።

ይህ ታቡሌ ነው። እሺ ታቡሌ ይባላል። ቲማቲምን ጨምራለሁ ማለት ነው። ከዛ ሰዎች እዚህ ጋ የዘፈሰፍኩት ቅድም ያልኳቸው እዚህ ጋ ይህንን ጨምራለሁ እንደዚህ እየወሰድኩኝ ማለት ነው። ይህሲሞ በየደቂቃው ነው የሚጠፋኝ፣ የምር እውነት ለመናገር ማለት ነው። ጫማሽ ማለት ነው። በኋላ ማስላችሁ ከጨረሳችሁ በኋላ ካነሰብ በላይ ላይ መጨመር ትችላላችሁ። አሁን እዚህ ጋር የሚጨምረው ሎሚ ፈሳሽ ሎሚ ጭማቂ በጣም ይፈልጋል ማለት ነው። ሎሚ ተቡሌ ሎሚ ነው ዋና ሎሚ እና ዘይቱን ማለት ነው ጨመርኩን። ከዛ እዚ ዘይቱን አለ ማለት ነው። ዘይቱን በጣም እጨምራለሁ በደንብ ነው ማለት ነው የሚጨምረው በደንብ ነው የሚጨምረው ምክንያቱም ዋና ተቡሌ ማለት ዘይቱንና ሎሚ ጭማቂ ነው ማለት ነው። ደቃቁ ተቃቁጫውልኝ ጨው ጨምራለሁ። በነገራችን ላይ እቃው እንትን አረኩበት ድስት ነው እንዳትታዘቡኝ። ምክንያቱም ብዙውን ቃል ያረኩኝ ከዛ ሲጠበኝ ነው በቃ ሰፊ ቃለ ማማሰል ስለማይመችኝ እቃዎች ሁሉ ትንንሽ ስለሆኑ ነው። እዚህ ላይ በደንብ እንዳማስል እንደማችኝ ነው ማለት ነው፣ በዚህ ያረኩት ያው ከአማሰልኩኝ በኋላ በኋላ ላይ በሌላ እቃ በራሱ እቃ ገለብጠው እና ያ ዲኮር አደረግበታለሁ ማለት ነው ውዶች። እና አሁን እቃ ሁሉ ትንሽ ስለሆነብኝ ነው በዚህ ያደረኩት ማለት ነው። በአንድ እጅ ለማማሰል በጣም ይከብዳል፣ ግን በደንብ ማማሰል ይጠበቅብኛል ማለት ነው። ሁሉም አንድ አይነት መሆን አለበት እና ውዶች፣ ቀምሳችሁ አይታችሁ በኋላ ላይ ከላይ መጨመር ትችላላችሁ የምትፈልጉት ሎሚ፣ ጨውም ሁሉንም ነገር ማለት ነው እና በደንብ አማስየው ተመልሼ እመጣለሁ ማለት ነው። ላይክ ሰብስክራይብ ኮሜንት ማድረጋችሁ እንዳትረሱ፣ ሼርም እንደሞ አድርጉ ማለት ነው። አበረታቱን ውዶችዬ፣ አዲስነን አዲስ ነን የመደም ቅመም እላችኋለሁ ውዶች። አበረታቱን፣ አበረታቱን እላችኋለሁ ውዶች። በደንብ ማማሰል ስለሚጠበቅብኝ በደንብ አማስየው ተመልሼ እመጣለሁ ውዶች። እስከ መጨረሻው ድረስ ተከታተሉኝ። ይሄ ከሆቴል ቤት የመጣ ነው፣ ግን አልከፍተውም። ይሄ አብዛኛውም ከሆቴል ቤት የመጣ ነው። እዩት። ይሄ አሪሻ ነው። ቶሎ ቶሎ ነው ማሳያችሁ፣ ሰዎች እንዳይመጡብኝ ማለት ነው። ይሄም ከሆቴል ቤት የመጣ ነው፣ አልከፍተውም። ይሄ ቤት የተሰራ ሾርባ ነው። እዩት፣ እዩት፣ አያምርም። ይሄም ከሆቴል ቤት የመጣ ነው ቤት የተሰራ ብቻ ነው ማሳያችሁ። ቶሎ ቶሎ ብዬ ይሄ ወረቀ አናብ ነው። ቤት የተሰራ ወረቀ አናብ ነው ነው እዩት፣ አያምርም። ይሄ ደግሞ መልፉፍ ነው ማለት ነው። ቤት የተሰራ መልፉፍ ነው። ይሄ እዚህ ጋር እኔ ጋር ሰርች ያመጣው ሰላጣው ይሄ ነው እንዲያርጌዋለሁ ይህንንም ተብለውንም እንዲያርጌዋለሁ ማለት ነው። ዲኮር አድርጌበት እንደ ንትንት ተስፋ አደርጋለሁ። እኔ ይሁት፣ እውነት በጣም ትልቅ ዝግጅት ነው። እኔ ቶሎ ቶሎ እቃ እያቀራረብኩኝ፣ ቶሎ ቶሎ ብዬ ነው የሚቀርጽላቸው። ምክንያቱም ሰዎች እንዳይመጡብኝ ያው፣ ደስ አይላቸውም ማለት ነው። ይሁት በጣም ትልቅ ፕሮግራም ነው ማለት ነው። እየጨፈሩ ነው ምናምን ነገር ከሆቴል ያመጣውን መክፈት አልቻልኩም። ምክንያቱም ያው ራሳቸው ናቸው የሚከፍቱት ማለት ነው። ይሄ እኔ ሰላጣውን ይህ እንዲያርጌዋለሁ ዲኮር። እኔ እንደወደዳችሁ ተስፋ አድርጋለሁ። ብዙም ዲኮር ማድረግ አልችልም። እንግዲህ የቻልኩትን ይል እንዲያስተካክየዋለሁ። ይሄንን እኔ ራሴ ነኝ የሰራሁት። ያው እንዲያርጌዋለሁ ማለት ነው። ነት ዛሬ እኔ እንጃ በጣም ነው የሚያስፈራው ማለት ነው። ይህ ገና የምግቡ ክላስ ብቻ ነው ማለት ነው። ምግብ የተዘጋጀበት ክላስ ብቻ ነው። የእንትኑ ክላስ ገና እነሱ ቡና የሚጠጡበት ምናምን አላውያት ምናምን ያለ ክላስ አንገባም ማለት ነው። ሌላ ከውጭ የመጣ ሰራተኛ አለ የሚያስተናግዳቸው ቡና ምናምን ይቀዳላቸው ማለት ነው። እላቸዋለሁ ገና ምግቡ መቶ ራሱ አላለቀም። ገና ሲመጣ ሲመጣ እያስገባን ነው ማለት ነው። ሁሉም በየቤቱ አንድ አንድ አይነት አንድ አይነት አንድ አይነት አንድ አይነት ሰርቶ ሰርቶ ነው ያመጣው ማለት ነው። እንግዲህ እኔ ሰላጣውን ብቻ ነው ያሰራሁት እዚህ ቤት ደግሞ ሶስት አይነት ኩሳ ወረቀ ነብና መልፉፍ እና ደግሞ ሾርባ ተሰርቷል ማለት ነው። እና ምን እንደገረመኝ ታውቃላችሁ? ሰው ረመዳን ሲመጣ እኛ ሀገር መንፈሱን አድሶ የተጣላ ካለ ይቅርታ ድርቅርታ ቅርታ ተደራርጎ አፋይቱ ተባብሎ የተጣላ ካለ አስታርቆ ተራራ ቀዘመት ተቀራርቦ በኢባዳ በዱአ በይቅርታ ራሱን መንፈሱን ሁሉ ነገሩን እንትን ብሎ ነው አዝድቶ ነው ሁሉ ነገሩን አዝድቶ ነው ረመዳን የሚቀበለው እኛ ሀገር። እዚህ ሀገር ደግሞ በጭፈራ እንደዚህ በምግብ እኔ እንጃ፣ በቃ በጣም ነው ግራ ያገቡኝ ማለት ነው። እውነት በጣም አይገረሙኝ! እንዴት ረመዳን ለመቀበል እንደዚህ በምግብ ነው እንዴ? በሆዳቸው ነው እንደ ረመዳን የሚቀበሉት? ምግብ በመብላት ምግብ በማዘዝ ሁሉ ግርግር በመፍጠር እንደገና ደግሞ እንትን በእልልታ በምን በጭፈራ ነው እነሱ ረመዳንን የሚቀበሉት። እና በጣም ነው እየገረመኝ ማለት ነው እንዲያው ከአገሩ መንፃር ከቦታው መንፃር እንደዚህ አይነት ነገር እኔ እንጃ። አላህ ይቅር በለን እንግዲህ አላህ ጾማችንን አላህ ይቀበለን እንግዲህ ምንም ማድረግ አንችልም። እንደነሱ አያድርገን ማለት ነው። እና ጾሙ ከሚቀበላቸው ከደጋግ ባሪዎቹ ጋር ጥሩ ነገር ሰርቶ ጥሩ ነገር ሰርቶ ከደጋግባሪዎቹ ጋር ያመድበን። ጾማችንን አላህ መቅቡል አድርገን ቁጥር ድርብ አድርጎ ይቀበለን፣ እላችኋለሁ ውዶቼ። በእያላችሁበት ሰላማችሁ ብዝት ትበልልኝ፣ ይወዳችኋለሁ። ሰላማችሁ ብዝት ትበልልኝ፣ ይወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁን አላህ ያብዛው፣ በእያላችሁበት አላህ የጠብቃችሁ። ሮሞዳኑ በካይር ነገር ተጠቅመንበት አላህ ተጠቃሚ አላህ ያድርገን። ሮሞዳኑን አላህ ይቀበለን ጾማችን